ዛሬ በጣም ቆንጆ ቀላል የሆነ የሸወርማ የበርገር ሶስ አብረን እንሰራለን። በተለይ ከሬስቶራንት ምግብ በምናዝበት ሰዓት ሶስ አብረው ይመጣሉ። እነዛን ሶስ እንዴት አርገን ቤታችን ውስጥ በቀላል መንገድ ማዘጋጀት እንደምንችል አብረን እናያለን። በጣም በጣም ቀላል ነው። ለቤት ያድስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው እንዲሁም ደግሞ ላይክ፣ ሼር እያረጋችሁ ነባር ቤተሰቦች ማለት ነው ወደ በመጀመሪያ እዚህ ጋር የሚያስፈልገን ውሃ ያስፈልገናል። ሶስት ኩብ ውሃ ጨምራለሁኝ። እናንተ አንድ ኩብ ልሰሩ ትችላላችሁ፣ ሁለት ኩብ ልሰሩ ትችላላችሁ፣ ከዛም በላይ ልሰሩ ትችላላችሁ። እኔ ትንሽ በርከት አድርጌ ነው መስራት የፈለግኩት። ለሶስት ኩብ ውሃ ሶስት የሾርባ ማንኪያ የበቀሉ ዱቄት ኮንፍሎር ወይ ደግሞ ነሻ ያስፈልገናል። ቀዝቃዛ ውሃ ነው የጨመርኩት። በደንብ አድርገን ውጭ እሳት ላይ ከመጣዳችን በፊት በደንብ አድርገን እናዋህደዋለን ማለት ነው። በደንብ ያገን ካዋህርን በኋላ እሳት ላይ እንጥዳለን። ለምንድን ነው ያዋህር ነው ካላችሁ ነሻው በጣም የመጣበቅ ባህሪ ያለው በደንብ ሆኖ መማሰል አለበት። መጀመሪያ ማለት እጃችሁን ማቋረጥ የለባችሁም። በደንብ አድርገን እስከሚፈላ ድረስ እንደዚህ እናማስለዋለን ማለት ነው። በጣም በጣም ቀላል ነው። አይታችሁ ከሆነ ከምግብ ቤት ምግብ በምጠልበት ሰዓት ነጭ ሶሶች ይመጣሉ። ትሙያ ይሉታል አረቦቹ። በጣም ይጣፍጣል። እውነት ለምናገር ከብጣጥስ ጋር፣ ከበርገር ጋር፣ ከሸወርማ ጋር አብሮ በጣም ይመጣል ማለት ነው እና ቤታችን ውስጥ በቀላል መንገድ እንደዚህ አዘጋጅተን መመገብ እንችላለን ማለት ነው። በጣም ቀላል ነው። እንደዚህ በደንብ ሆኖ ብስል እስኪል ድረስ እንጠብቀዋለን ቢያንስ ለሶስት ደቂቃ ለአራት ደቂቃ እንደዚህ ትክትክ እስከሚል ድረስ እንተወዋለን። ሳታችንን እንደዚህ ከበሰልን ከጨረሰ በኋላ ሳታችንን አጥፍተን ከላይ ላስቲክ እንሸፍነዋለን። ለምንድን ነው ላስቲክ የምንሸፍነው? ከላይ እስከሚበርድልን ድረስ ማለት ነው። ከቅርፍት እንዳይልብን ከላይ የሆነ እንትን እንደ ድርቅ እንዳይል ማለት ነው። ምክንያቱም የበቀለው ዶቄት በጣም የመድረቅ ባህር ያለው እና ለዛ ነው ከላይ እንደዚህ ልብስ አድርገውና ትንሽ እስከሚቀዘቀዝ ድረስ እተወዋለሁ ማለት ነው። በጎን የሚያስፈልጉኝን አብረን የምንሰራቸው እናዘጋጃለን። እዚህ ጋር መፍጫ አዘጋጅቻለሁኝ። እንደምትመለከቱኝ በደንብ ሆኖ ቀዝቅዟል። በደንብ በርዷል። ከበረደ በኋላ መፍጫዬ ላይ እጨምራለሁኝ ማለት ነው። እዚህ ጋር አራት የሾርባ ማንኪያ የሚሆን ማይኔዝ እጨምርበታለሁ እንዲሁም ደግሞ ግማሽ ኩብ ዘይት ማንኛውም ዘይት ምግብ የምትሰሩበት እሱን መጠቀም ትችላላቸው። ነጭ ሽንኩርት በጣም ይፈልጋል። አንድ የሻይ ማንኪያ ሙሉት አድርጌን የጨመርኩት እንዲሁም ደግሞ ሎሚ ያስፈልገዋል፣ ጨው ያስፈልጋል ማለት ነው። እነዚህን ግብዓቶች በደንብ አድርገን አንድ ላይ ከጨመርን በኋላ እንፈጨዋለን ማለት ነው። በጣም ቀላል ነው። በጣም ነው የሚጣፍጠው። የእውነት በተለይ ሸወርማ ጋር በጣም በጣም ነው የሚጣፍጠው። ሸወርማ ብቻውን ከቱም ጋር ከ ዶሮ ካዘዛችሁ እንዲሁም ስጋ ካዘዛችሁ፣ የስጋ ሸወርማ፣ የዶሮ ሸወርማ ከዚህ ጋር ብቻውን ተሰርቶ ይመጣል እና በጣም በጣም ቆንጆ ነው። እንደዚህ አድርጌዋለሁ። በጣም ቆንጆ ነው። ይወፍራል። ፍሪጅ አድርገዋለሁ። ሲ ፍሪስ በማረግበት ሰዓት በደንብ ይወፍራል። ትንሽ ጨዋንሶት ነበረ፣ ጨው ጨምርበታለሁኝ። እናንተ እየቀመሳችሁ እንዲሁም ደግሞ ነጭ ሽንኩርት አንሶት ከሆነም መጨመር ትችላላችሁ ማለት ነው። ነጭ ሽንኩርት በጣም ነው የሚፈልገው። ለምን ራሱ ስሙ ትውምያ ነው እና በጣም ጎምጠጥ ማድረግ አለበት ማለት ነው። በጣም ቆንጆ ነው። በጣም ቀላል ነው። በዚህ መልኩ አዘጋጅቸዋለሁኝ። በዚህ መልኩ ቤታችን ውስጥ አዘጋጅተን መመገብ መስራት እንችላለን። እንደምትወዱት ተስፋ አደርጋለሁኝ በጣም ቀላል ቆንጆ የሆነ ቱሚያ ወይ ደግሞ የሸወርማ ሶስ፣ የበርገር ሶስ ሰርቻለሁኝ። በርገር በምሰሩበት ሰዓት፣ ሸወርማ በምሰሩበት ሰዓት በዚህ አድርጋችሁ መስራት ትችላላችሁ፣ መመገብ ትችላላችሁ። እንዲሁም ዶሮ ዶሮ ሸወርማ፣ የስጋ ሸወርማ ይሄ እናንተ የፈለጋችሁን ሸወርማ ሰርታችሁ በዚህ ሶስ መመገብ ትችላላችሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። በጣም ቀላል ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ደግሞ ለቤተሰብ ለዘመድ ወዳጆቻችሁ ሼር አድርጉላቸው። እንደምትወዱትም አልጠራጠርም፣ ሰርታችሁ ሞክሩት። እኔ ዛሬ ሸወርማ ሰርቻለሁ፣ ለሸወርማ ማባያ ነው የሰራሁት። ሸወርማውን ደግሞ ከዚህ ቀደም ቪዲዮውን ለቅቄዋለሁኝ፣ እዛ ላይ ገብታችሁ የሸወርማ አሰራር የስጋም አሰራር አለ፣ የዶሮም አሰራር አለ። እሱን መመልከት ትችላላችሁ። እንደምትወዱት ተስፋ አደርጋለሁ። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ያገናኘን። ባይ ባይ።